ግን አሁን ባለችበት ሁኔታ እቺ ልጅ አያስፈልጋትም። ከአቤል ጋር እንድትገናኝ አልፈልግም። ከአቤል ጋር እንድትገናኝ፣ ለዚህ ነው ጠረች። ለዚህ ነው እንደሚያስፈልጋት ከአቤል ጋር እንድትገናኝ አልፈልግም። ከአቤል ጋር ሶሊያ ነን ነገር፣ እኔ ምን እንደተፈጠረ ታውቂያለሽ። ግን እዩ የት እንዳለ ፖሊስ ጣቢያ ብሎ ይሄዳል። ከዛን ቀን በኋላ አላገኘሁትም እዩ ጭራሽ። ላገኘው ስልኩ አይሰራም፣ እና ምንም በማያውቀው ነገር አንተ አለበት የአቤል ጉዳይ ከዛ በኋላ ልኝ ለምን እቤት ሲደወልልኝከዛ በኋላ ስልኩ አይሰራም። ቤት ሄድኩበት የለም። የት ነው የሄድሽ ልጅ? ስለዚህ ልጅ እንኳን ስለ እዩ አስበው በማላችን ስለሚፈጠረው በእሷና በአቤል ምክንያት በመጣሁ እኮ ትናንትና፣ አብረን ነበር። እናንተ ቤት እንሄዳለን አይደለም እኔ ነገረችኝ። እቤት ሂጅ ነበር አሞት ነበር ተባልኩ። ይሄ ልጅ ልጠይቀው፣ የለም ይሄ። ከዛ በኋላ ይሄ ሄደበት ቦታ ታጣራ ፖሊስ ጣቢያ ነው። ፖሊስ ጣቢያ ሄዳችሁ የምታጠሩ ከሆነ እናንተ እራሳችሁ። እኔ ጠንካራ ሴት እንድትሆኝ ስለምፈልግ ነው። እሺ ሶሊ፣ ያንቺ ነገር ደግፈ አይደለም። አሁን ካጠገብሽ የቆምኩት ያለውን ነገር ልክ አይደለም ስለማስፈልግሽ ነው ካጠገብሽ የቆምኩት። ስልክም ከሆነ ችግር የለም ችግር የለም።

ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። ጠፍቻለሁ፣ አንዳንድ ጉዳዮች አልነበርኩም፣ በስራ ምክንያት ትንሽ ቢዚ ነበርኩኝ፣ አልነበርኩም። እና እንግዲህ ያው የሚነገር ነገር የለም። ሁሉን ነገር እስካሁን እየተከናወነ ያለውን ነገር እያያችሁ ነው። ከታናቼ ጋር በቪዲዮ ቀርቤ ይማቅ አይመስለኝም ማለት እና እስካሁን ለተፈጠረው ነገር ምንም ከእናንተ የሚደበቅ ነገር የለም። ሁሉንም ነገር ታውቃላችሁ። እያያችሁ ነው፣ እየተከሰተ ያለውን ነገር ያው ድርጊቱን መደገፊ ሳይሆን በጣም ተቃዋሚ ነኝ። እንደታላቅ እህት በጣም እየተቃወምኩኝ ነው ግን አሁን በጣም ነገሮች በጣም ሳናስበው በጣም እየሰፉብን ነው እየሄዱ ያሉት። ትምህርቷንም በአግባቡ እየቀጠለች አይደለችም። ትምህርት ቤትም ያለው ነገር ትንሽ ተበላሽቶባታል። እና እስቲ በአንዳንድ ምክንያት ከዩጋ ምንም ሊስማሙ አልቻሉም። ሶሊ እንደ ግፊያት ሳይሆን በቃ በእሳት መደገፍ ስላለባት ከጎኗን ያለውት እስከ ዛሬም ነገሮችን፣ ሁሉም ነገር የምናወራን ነገር በሼር ነበር እያደረግን የነበረው በሆነ ሰዓት አምልጣኛለች ብዬ አስባለሁ። እንግዲህ እንደዚህ አይነት ነገር ሲፈጠን እና አምልላችሁ ፈልጋለሁ። ከእዩ ጋ እዩን ጠርቾ ነገሮችን በጣም ለማስተካከል ሞክራለሁ። ከእዩ ጋ ያለውን ነገር ለመፍታት ሞክራለሁ። እዩና ሶሊ ከዚህ በኋላ እንዴት ብዬ እንደምላችሁ አላውቅም። ከኔ ጋር በሶሊ ምክንያት ከኔ ጋር ሁላ ተቆራርጠናል። ከእዩ ጋር ከዚህም ነው አናወራ ምናምን ነገር። ስለዚህ የሁለቱን ነገር ብቋጭላቸው ደስ ይለኛል። ሶሊን ወደ ትምህርቷ መመላስ አለባት። አሁን ያለችበት ነገር ጥሩ አይደለም። እኔ ሶሊን ደግፍ ያለ እዚህ ጋ እያወሩ ያለሁት በጣም ተቃዋሚ ነኝ፣ ግን ሁላችንም ስላገለልናት ሶሊ ወደ ነገር ትመጣለች ብዬ አላስብም። በእርግጥ የሆነ ሰው አጠገቧ ሊኖር ይገባል። ከዛ መሀል ደግሞ አንዷ እህቷ እኔ ነኝ። ሰቦች ከሶሊ ጋ ያለውን ነገር እንግዲህ እያወቃችሁ ነው ያለውን ነገር እና ሶሊን አሁን እኛ እንደዚህ አታርጊ፣ እንደዚ ሁኚ፣ እንደዚህ አቱኚ ስላላት ሶሊ ከነገር ልትገደም የምችልበት አይነት እድሜ ላይ አደላችሁም፣ ያለችው በእርግጥ በቤተሰብ እንትን የተመድክራ ምን ብላ ያደገች ልጅ ስለሆነች በሆነ መንገድ እኛ ልሰማና አታርጊ የምንላት ነገር ልታቆም ትችላለች። ግን ደግሞ ይሄና አሁን በዩዌል አስተያየት ዩዌል እንደዚ ቱ የጮ የመታት ስልክ በመንጠቅ ሶሊ የምትመለስ አይነት ሰው አደለችም። እኛ ስልክ ብንከለክላት ሶሊ ከጓደኞቿ ጋር የምትውለው ከብዙ ሰዎች ጋር ነው የምትውለው ገባችሁ አይደል እና ሌላ ሌላም ነገር ብትፈልግ ከነሱ አለማድረግ የምችል አይነት ሰው አይደለችም አንዳንዴ የሆነ ሰውን በተቆጣጠር ነው ልክ ቁጥጥራችን ከልክ አልፎ እነሱን ወደማይሆን ህይወት ነው የሚገፋፏቸው ገባችሁ አይደል እና አሁን ሶሊ እኔ በእርግጥ በሳት ትምህርትን በስልክ አስፈላጊ ነው ሶሊ አሁን ዋና እንደዚህ እንትን የምትለይ የቻለችበት ስልክ አስፈላጊ ነው። ለሷ እድሜ ማለት ነው። እሷም እያለችን ያለችው ስልክ ያስፈልገኛል ነው። እስከ ዛሬ የምትጠቀመው በእኛ ስልክ ነበር። መጽሐፎቿን፣ ሙሉ ነገር የምትጠቀመው በእኛ ስልክ ነበር። አሁን ግን የራሴን ስልክ ያስፈልገኛል፣ ጓደኞቼ እያንዳንዳቸው ስልክ አላቸው፣ እስከ በነሱ እስከ መቼ ነው የምጠበቀው? ምናምን እያለችን ነውና፣ እስቲ አዩንም አሁን በጣም ላናገሩን በል የምችለው ባለፈው አይታችኋል እንግዲህ ስልክ እንዴት እንደሰበረባት እና እሱንም ጠርቼው ላናገረው እፈልጋለሁ እና ሱሊ ሀሳቢሽ ገብቶኛል ተርቼሻለሁ እና አሁን ዋና አላማችን ስልክ ነው አይደል አይደል ስልክ እንደሚያስፈልግ አውቃለሁ እዩም ደግሞ በዘው እንደዚህ ባንቺ ልክ እንደዚህ የሚሆንበት ምክንያት ገብቶሻል አንቺ እንደሆነ ታውቂያለሽ አይደል ሱሊ አይደል ታናሽ ነሽ ልክ እንደዚህ ነው እያስፈራራ በዚህ ልክ እንደዚህ መሆኑ ተገቢ አይደለም እሱ በጣም ብስጩ እኮ ስል ስለሆነ ነው ሱሊ እንጂ ለአንቺ ክፉ አስቦ አንቺ ላይ የሆነ ጉዳት ለማድረስ እኮ አስቦ እንዳልሆን ታውቂያለሽ አይደል? ይሄ የወንድምነት ነው እኮ እንደውም እንደ ምንም እኮ አላደረግሽም። አንዳንድ አሉ አይደል እንደ የምናውቃችሁ ሰዎች ገና ለገና ወሬ ሰምተው እንደዚህ የሚያደርጉት እሱ ይሄና፣ ለአንቺ ላይ ጉዳት እኮ አላደረሰብሽም። እያዩን ደግሞ እንደ ክፋት አትዩ። እያደረገው ነገር በጣም ልክ ነው ገብቶሻል አይደል? ሶሊዬ እኔም ሴት ስለሆንኩ ስለ ሴት ነገር እረዳለሁ። ስለምረዳሽ ነው ካጠጋብሽ ቆሜ አንቺን እየተረዳሁሽ ያለሁት። እሺ ሶሊ ይገባሻል ትኛልኩ። ግን አሁን በዚህ ሰዓት ከዚህ በፊትም ተነጋግረን ነው እንደመጣሽ ነው ያናገርኩ ሳማት መደረግ ያለባቸው ነው። አሁን የስልኩ ጉዳይ እስከመቼ በጓደኞቼ ስልክ እጠቀማለሁ? እስከመቼ መደረግ አሁን እኔ ስልክ ሲይዝ እሱ የሚመስለው ሌላ ነገር ውስጥ እየገባው ሌላ ነገር እየተጠቀምኩ ነው። ግን ለትምህርት በጣም ነው የሚያስፈልገኝ ስልክ። በዚህ ሰዓት ቢያንስ አንቺ ነሽ የምትረጂኝ። እኔ አንቺ በሌለሽበት ሰዓት በቃ ምን ማድረግ ራሱ እንደነበረብኝ አላውቅም ነበረ የሚረዳኝ ሰው አልነበረም። እዩም የራሱን ስሜት ብቻ ነበር እያዳመጠ የነበረውን አንድ ነገር እንድናገር እራሱ አይፈቅድልኝም ነበር። እንደገና የአቤል ጉዳይ አለ። አቤል በእኔ ምክንያት እንደዚህ መሆኑ ልክ አደለም። ስለናቢል አንቺን ሊያሳስብሽ የሚገባ ጉዳይ አደለም። ሶሊ፣ አሁን አንድና አንድ አላማዎች ወደ ክላስ መመለስ ነው ያለብሽ። ክላስሽን በአግባቡ ትጀምሪያለሽ። ስለ አቤል ጉዳይ አሁንችን ሊመለከት አይገባም። ከዚህ በኋላ አሁንም ወደኋላ ተመልሰሽ አቤል እንደዚህ ስለሱ እንድታወር አልፈልግም። ያኔም እዛ ሆኜ በስልክ እያወራሽ የነበረው ነገር ታቀልሽ አይደል? አሁን ከእዩ ጋር ያለውን ነገር ብቻ እንፍታና ይሄንን እኔና አንቺ በግል የምናወራ ጉዳይ ነው። ገባሽ ሶሊ? አሁን ዶላ ተመልሰች፣ ስለ አቤል ምናምን ሊገባሽ ብቻ የሚባል ጉዳይ የለም። ገባሽ አይደል? ችግር የለም። የእነሱን ጉዳይ እኔ መጥቻለሁ፣ እነሱን ችግር የለም ያስታርቃችኋለሁ። አሁን ወደ ራስሽ ነገር መመለስ ያለብሽ ሶሊ ትምህርት ቤት የአንቺን ነገር ለማስተካከል እንዴት ደፋ ቀና እንዳልኩ የእኔ ነው የማውቀው። ገባሽ አይደል ሶሊ? ዛሬ ራሱ እንዴት እንደተናገሩ ሸትሻል አይደል በቃ። ስለዚህ በዚህ ልክ ደግሞ እንዴ ለምንድን ነው እናታችን የምናሳቅቃት ሶሊ? አንቺ በዚህ እድሜሽ ማን ነው ለማን ወለሽ ተብሎ ያውቃል ተብሎ ተቀል ለእኔ ተብሏል? ለዩ ተብሏል? ለመሱ ተብሏል? ለማን ተብሏል? በቃ ስለዚህ አንገትሽን ደፍተሽ ትምህርትሽን ተምረሽ ሁሉም ነገር በጊዜ ይደረሳል ሶሊ ሁሉንም ነገር ገና ነሽ አንቺ በጣም ሁሉም ነገር በአግባቡ በሂደት ነው እንጂ በአንዴም ከነገር ነገር ወተሽ ነው። ታውቂያለሽ አይደል በጣም ብዙ ብዙ ብዙ አቃሁን እኔ የአቤልን ጉዳይ አልተረዳችሁትም። እንዴት መሰለሽ ከአቤልም ሌላ ነገር አውርተን ሌላ ነገር ተፈጥሮ ትምህርትሽን አቁሚ ምናምን ሳይሆን በትምህርቴ በጣም ነው የሚደግፈኝ። ትምህርቴ ግን እንድማር በጣም ነው የሚያደርገኝ። እናንተ አላወቃችሁትም። እሱ ጋር ያለውን ነገር ልትረዱት አልቻላችሁ። ሳምሪ ለሳምሪ ነው ሁሉንም ነገር የነገራት ግን በጣም ነው የተረዳችሁ። በጣም ነው የገባት። በጣም ነው እሱን እንዴት ከማስታረቅ እንዳለባት እንትን ያለች የተረዳችሁ። በትምህርቴ በተለያዩ በብዙ ነገሮች በጥሩ መንገድ ነው እንጂ ወደ መጥፎ መንገድ ይወስደኛል አለልም። ሳማታ አቤል በጣም በብዙ መንገድ ነው እየደገፈኝ የነበረው፣ ግን ያን ነገር አልተረዳም። እዩም አልተረዳም። ልክ ነው እኮ ከሚታየው ነገር አንጻር ሊሆን ይችላል። እዩ የለም እንደዛንን ስሜ ሊሰማው ይችላል ግን በጣም ጥሩ ነገር ነበር ለእኔ ሲያደርግ የነበረው ለዚህ ነገር ደግሞ ምላሽ ያኔ አቤል እንደሆነ ለምን አልነገርሽኝም ነበር ምታወሪው ሳም እሱ በአንዳንድ ጉዳይ ነው ኩሳማት ለኔ ትደብቅኛለሽ እኔ በእኔ ህይወት ነገር ነው ያስተማርኩሽ ስለኔ ማታውቂው ነው የምታውቂው ነገር አለ የደበቅኩሽ ነገር አለ ስለኔ የለም እና ማለት በዚህ ልክ ለምን ለክለም ደበቅሽ ስለ እሱስ እ ሶሊ እስቲ ንገሪ ምንድን ነው አይደለም እኮ ሰማት እኔ አቪ አይደለም ምን ያው እንዳላስ ጭንቅሽ እኮ አይደለም ሶሊ ያለን ነገር እንድትሰግኝ ነው በዛ ልክ ያኔ እንዴ አታልቅሽ ሶሊ እንዴ እንድታልቅሽ እኮ አይደለም እኔ እያወራሁሽ ያለሁት እንዴ ደካማ አልቃሽ አቱኝ አላልኩሽ እኔ ከጎንሽ ሆንኩት እኮ ያንቺ እንትን እኮ ደገፈ አይደለም ሶሊዬ ደካማ ጠንካራ ሴት እንድትሆኝ ስለምፈልግ ነው እንዴ አታልቅሺ ሰዎች በቃ አታልቅሽ፣ ሶሊዬ። ተናዝቃል ጋር እንዴ ትንሽ ትረጋጋ፣ አታልቅሺ። እኔ እንደዚህ እንድትሆኝ አይደለም፣ ጠንካራ ሴት እንድትሆኝ ነው። ካጠገብሽ አሁን ያለሁት አታልቅሽ። እኔ ጠንካራ ሴት እንድትሆኝ ስለምፈልግ ነው። እሺ ሶሊ፣ የአንችን ነገር ደግፍ አይደለም፣ አሁን ካጠገብሽ የቆምኩት ያርግሽ ያለውን ነገር ልክ አይደለም፣ ግን ደግሞ በሰው ያስፈልግሻል። ከእኔ የሚቀርብሽ ሰዋላ የለም አይደል፣ ስለማስፈልግሽ ነው ካጠገብሽ የቆምኩት። ስልክም ከሆነ ችግር የለም፣ እኔ ጋርስ ይሰጥሻለሁ፣ ችግር የለም። የሚያስፈልግሽ ነገር ይሄ ያስፈልጋል ወይ እናደርግልሻለን። በቃ አሁን ምንም ነገር እንትን አትበይ። ቢያንስ ሰዋት አንቺ ተረተሽኛል አይደል ያለውን ነገር አስረድች ይሻል እግቢል ግን አቤልን ሊረዳው አልቻለም። ችግር የለም ችግር የለም። አንቺ ወደ ትምህርትሽ ወደ እራስሽ ተመለሽ እንጂ ችግር የለም። ከዩ ያለውን ነገር ወደ ትምህርት የማልመለስበት ምንም ምክንያት የለም ግን አቤልን ቀርበሽ ብታናግሪው ያለውን ሁኔታ ብትነጋገሩና አንድ ላይ ብታስ ቢያስረዳሽ በጣም ነው ደስ የሚል። ችግር እኮ አሁን እዩ በጣም ደረቅ ልጅ ሆኗል። እንደ ድሮ አይደለም፣ ምንም አይረዳንም። ችግር የለም። አሁን ለሳምሪ ደውዬላታለሁ። ከኔ ጋርም ራሱ በጣም እየጨቃጨቅን ስለሆነ መግባባት አልቻለም። በጣም እዛ ሆኜ በዛ ጭንቀት እንኳን እንደዚህ አትጮባት እንደዚህ አታርግ እያልኩት ምናምን እየሰደበኝ እንደነበር እኔ ነው የማውቀው። ከሳምሪ ጋር ነው ነው አንድ ቀን ጉዳይ እየተናገረኝ ስለነበር ነው። ለሳምሪ አሁን ደካማ ሴት እንድትሆኝ በጣም ጠንካራ ሴት በጣም ጠንካራ የአንቺን እድገት ደግሞ ከማንም በላይ እኔ ነኝ የምፈልገው ገባሽ አይደል ሶልዬ፣ ትልቅ ሰው ሆነሽ አሁን እንዳየንሽ ደካማ እንደዚህ አልቃሻ እንድትሆኝ ሴት አንፈልግም። እሺ ሶልዬ፣ የአንቺን ድክመት ማንም እኔም እዩም አንፈልግም። እዩም እኔ እዩም እንትን እያለ ሳይሆን በቃ ስሜቱ የታላቅነቱ ወንድም ነው። ገባሽ አይደል እኔም ወንድም በሆን ከሱ በላይ ነው ለሆነብሽ ምችል ነበረው ሰዎች ጓደኛው ነው። በጣም ብዙ ነገሮችን ተና ነግሮት ሊያስረዳው የሚችለው ነገሮች እዩ ሊረዳ አልቻለም። እኔ የሚችል ራሱ አይመስለኝም። ችግር የለም። የነሱ ነገር አሁን ከጭንቅላት አስወጥተሽ ወደ ራስሽ መመለስ አይለብሽ ገባሽ አይደል? ጥናትሽን፣ ትምህርት ቤትሽ፣ ቤተክርስቲያንሽ ከዛ ውጪ ሶሊ አቤል እንደዚህ ሆነ፣ አቤል እና እዩ ተጣሉ፣ አቤል እና እዩ እዩ እንደዚህ አልተረዳሁም፣ አቤል እንደዚህ አልተረዳሁም የሚባል ወሬ ከጭንቅላች ማስወጣት አለብሽ። ገባሽ አይደል? ምንድን ነው ትምህርትሽ ነው አይደል እያለቀ ነው፣ ፈተናችሁ እየደረሰ ነው አይደል? ሶሊ በቃ ስለ ወደ ትምህርትሽን መግባት ያለብሽ እንደምን እየሄድሽ ነው? ይታረቃሉ፣ ችግር የለም። በዚህ ልክ አንቺን ሊያስጨንቅ አይገባም አይጋባም እያሁን ሲመጣ አውሮ አለሁ ልደውልላት መሳምሪ

በቃ ከዚህ በኋላ ትማራለች። ትምህርቷን ጀምራለች። ዛሬ ከመምህሮች ጋር በጣም ረጅም ሰዓት ነበር ስናወራ የነበረው። ጥፋት ነው እንትን ማለት ነው። አሁን ከዚህ በኋላ ላለው ጉዳይ ነው እንጂ ላለፈ ነገር ማውራት የለብንም። አሁንም የተገናኘ ነው፣ ላለፈ ወር ልናወራ አይደለም። ከዚህ በኋላ መንገዶችን ለማስተካከል ብቻ ነው። በስልክ አንተ ቆይ ልክ ነኝ ብለህ ነው የምታስበው? በስልክ አንተ አንድ ቀን እንኳን እንደ ሶሊ ማለት ነው ያን ያክል እንትን አያስፈልጋትም። በቃ ሶሊ በይሳ ትምህርቷን መማርና መማር አትደግፍያት፣ አትደግፍያት ከሻርክ ቁጭ ብለክ መክራት ያለውን ነገር ማውራት ነው እንጂ እንደዚህ የሆንክ አይደለም እኮ አንተ። አታውቅም ምናምን ስለ ሴት ልጅ፣ ስለ ሴት ልጅ አውቃለሁ። አንቺ ሄደሻል አዲስ አበባ ድረስ አለልኩም ቢመቸኝ ይሄን ነገር በቃ ጨርሰሽ እዚህ እድሜ ላይ ስትደርሺ ያለ እንቅስቃሴ አዲስ አበባ ምን ምናምን ታውቂዋለሽ? አዲስ አበባ ተነስታ አዲስ አበባ እስከሚሄድ ድረስ ያደርሳት ምንድነው? ልክ ናት እያልኩኝ አይደለም። እንደዚህ በመሆናችን አሁን እሷ ምንድነው ያገኘችው ጥቅም? እስኪ ቆይ፣ እኔ ከአሁን በኋላ በስነ ስርዓት የተቆጣጠርኳት ነው የምትመክሪያት ከሆነ መተሻል አይደል? እሷ ጋር ብለሽ ታናግረ

ስለና ለማ አይመለከተኝም። በቃ አሁን ሶሊ ወዳለችበት አለም ወደ ትምህርቷ መለሳት። አንተና የአቤል ጉዳይ ችግር የለም እናስተካክሏለን። ሳም ያለች ችግር የለም። እንደ አሁን ለምደ ወደ ራሳችን ነገር ማን እንመለሰው። አሁን ስላለፈ አደለም እያወራን ያለ ነው። አሁን ሶሊ ወደ ትምህርት መግባት አለባት። ስልክ ያስፈልጋታል። ሁሉም ነገር አውርተናል። ስልክ መያዝ አለባት። ስልክ ይገዛላት

ሶሊ ካንተ ጋር ነው የምትውለው። ትምህርት ቤት ከጓደኝ ባይን ጓደኞቿ ስልክ ማግኘት የምትፈልገውን ሰዓት አገኘ? አይ እንደዛ አላለም። እንዴ ቤት እኮ ነው ትምህርት ቤት ጥናት ናት ከኛ ጋር እስከ ምንም ሌላ የሚባል ነገር

ይሄ ልጅ ልጠይቀው የለም። ከዛ በኋላ ይሄደበት ታጠራ ፖሊስ ጣቢያ ነው። ፖሊስ ፖሊስ ጣቢያ ሄዳችሁ የምታጠሩ ከሆነ እናንተ ራሳችሁ ፖሊስ ጣቢያ። እኔ በዚህ ልጅ ምክንያት በአቤል በተከሰሰ በአቤል በተነሳ በዛ በጠፋበት ጉዳይ እኔ ፖሊስ ጣቢያ ጋር መቅረብ አልቻልኩም። እናንተ ሂዱና ስለ ስልክ ግን እንዳታወሩኝ

ሳማት፣ ሳማት፣ አይሰሙሽም። በጣም እኮ እኔ እኮ ግራዬ ይገባኝ እንዴት ነው ልግልጽ ሊሆንላቸው አልቻለሁ።